ጽናት ድራማ ራሄል በውሸት አርግዣለሁ ማለቷ ዛሬ እንግዲህ ተመርምራ እነ ባቢሻ አስመርምረዋት እንግዲህ ጉዷ ወጥቷል ማለት ነው። ውሸት አርግዣለሁ ብላ ጽናትና ባቢ ለመላየት የተጠቀመች ሴራ እንደሆነ ታጎባታለ። እንዲሁም ደግሞ በጣም ደስ ይላል ጽናት ካባቷ ጋር ወደ ድርጅት ስራቸው ተመልሰው ድርጅታቸውን እያንቀሳቀሱ ይገኛሉ ማለት ነው። ጽናት ግን በባቢ እንግዲህ በጣም ተስፋ ቆርጣለች። ባቢም ደግሞ ከእሷ ላለመነጠል ይቅርታ እንድታረግለት እንግዲህ እየታገለ ነው። እንዲሁም ግድምሻ አባቷ የጽናት ይቅርታ አድርግለት እና ታረጉ በጣም ስለምትወዱ ስለምትዋደዱ የጎዳ ሻል ታረቁ፣ እያለ እየመከራት ነበር። እሷም እንግዲህ በላ በእኔ ላይ ሄዶብኛል ብላ በጣም እልክ ውስጥ ገብታለች። ባቢና እንግዲህ ጽናት በአሁን ላይ በጣም ግራ በሚያገባ ስሜት ላይ ናቸው ያሉት። ነገር ግን ራሄል ደግሞ አለማርገዟን አውቃለች፣ ጽናት ማለት ነው። አሰላም አሌይኩም ወረህመቱላሂ ወበረካቱ ድን የተከበራችሁ እሑድ ቤተሰቦች እንዴት ናችሁ? ከነገ ሁሉ ሰላም። አልሐምዱሊላሂ ረብል አለሚን በያላችሁ በታለ ሰላማችሁን ያብዛ። ያላችሁ እንግዲህ ጽናት እና ባቢ ለመለያየት ራሄል የተጠቀመችው ሲስተም ምንድን ነበር? አገዛ እንግዲህ ባቢን አስገራ በመጠጥ አርገሻለሁ ብላ ነበር የዋሸችው ማለት ነው። ምክንያቱም እሷ አስር ቤት ብትገባም ልጅ ካለው ከራሄል ወደ ጸናገ እንዳይመጣ ነበር ያደረገችው። ነገር ግን ያሬድና እንግዲህ ባቢ በጣም በሚገርም ሁኔታ እንግዲህ እንድትመረመር አድርገዋታል ማለት ነው እንግዲህ ዶክተርንም ለምነው እምቢ ብላ ነበር። ሽንት ምርመራ እንዲደረግ አድርገው ነው እንግዲህ ተባብራች ያደረጉት። እሱም ደግሞ እንግዲህ ምንድን ነው የሴራው ጠንሳሽ ያሬድ ነው። ያሬድ እንግዲህ ወደ ፖሊስ ጣቢያ ሄዱ፣ እስር ቤት ሄዱ። ራሄልን እንግዲህ ማቆያ ከላስ ካገኘ በኋላ ለምን መጣህ ስትለው አይ እኔ የመጣሁት እንግዲህ

ከዚያ ይቅርታ አድርግልኝ በቃ ልለምንሽ ብሎ ተጠግቶ እንግዲህ የሆነ እንግዲህ የተቀባውን መጥፎ ነገር ተቀብቶ እሷ ውፋን እንዲዛት ወይም ደግሞ ሳል ነገር እንዲለቅባት አድርጓታል ማለት ነው። ከዚያ በኋላ እንግዲህ እሱ እየተደሰተ ተመልሶ ከዚያ ራሄል እንግዲህ ፖሊስ ጣቢያ ሳል በጣም ሲያስጋት፣ እስረኞቹ እንግዲህ የሚጋባ ተላላፊ በሽታ እንደሆነ ብለው እንግዲህ ክስ አቅርበው ነበርና እንግዲህ መርማሪ ክላስ ስትገባ ክስ እንደቀረበባትና እንደማመልከቻ እንዲያመለከቱ ተላላፊ እንደ ቲቪ ቲቪ በሽታም ጉፋንም ሆነ ተላለፍ ከሆነ ትቢያዊ ትቢይ ነው ብለን ነው ብሎ አላት። መርማሪውም እንግዲህ እኔ እኮ ደረቅ ሳል ማለት ጉፋን እኮ ነው እያለችው ነበር። ያው እንግዲህ ግዴታ ምርመራ ታደርጊያለሽ፣ ይሄ ከበላይ ነው የመጣው ትእዛዝ ነው ብሎ አላት ማለት ነው እንግዲህ መርማሪውም። ከዚያ በኋላ እንግዲህ ወደ ሐኪም ቤት ሄዳ ሐኪም ቤት እንግዲህ ሄዳ ሐኪም ሀገር ሽንትን እንድትሰጥና የተለያዩ ነገሮች እንድትሰጥ ስታዛት እንግዲህ ኤኮ የቲቪ ተብሎ እንደሆ ጉፋን ያዘኝ ስለሚያስለኝ ነው እንጂ የዚህን አክሽን የሚያሰጥ አይደለም ብላ ብትከራከራትም ያው አልሆነም። እንዴት ተሰጣ ገደለች ማለት ነው። በዚያ መሰረት እንግዲህ ባቢ ልጅ ያለ ማርገዟን ውሸቷን መሆኑን አቋል ማለት ነው። ሲቀጥል ደግሞ እንግዲህ የብሌን እናት አሁንም ከራሄል ጋር ገጥማ ጽናትን ከናባቷ ጋር ለመጨቆን ሴራ እየተነሰሰች ነው። እንዲሁም ልጇን እንግዲህ ብሌንም እንግዲህ እሷንም እንዲያው እንትን እያበሳጭቻ ነው ማለት ነው። ምንም የእናትነት የእናትነት በቃ እናት እናቴ ሆንሽልኝ በፊት እንጂ አሁን እናቴ አይደለሽም መሆንሽ ነው እየተቀየርሽ እያለች በጣም በሚያሳዝን መልኩ እሷ ራሱ ብሌን ራሱ እያዘነችባን ነበር። አንቺ ነሽ ያተቀየርሹ የሰው ሰው እየተከተልሽ እያለቻት እና ጽናት ለምትከተል ያለሽ እንዱም ደግሞ ጽናትና ምንም ወደ ትምህርት ገበታቸው ሊመለሱ ነው። እሱም ደግሞ ክፍያውን የሚከፍልኝ ገርማ ነው ትምህርት የልመለስ ነው እያለቻት ነበር ነበርና ያን ስትላት ራሱ የቶዲያ ቶዲ እየላኩሽ ሰራተኛቸው ናችን ሰራተኛው ሰራተኛቸው ነሽ ነበር ያቻ ማለት ነው እንግዲህ አሁንም እንዲያጠቋት እንዲያጠቁ እየተባበሩ ነው። ራሄልና የብሌንናት ማለት ነው። የሆነ መረጃ ፎቶ ነገር ይዛ በዛ አስፈራሪው ግርማን ብላ እንግዲህ ለብሌንናት ለወይዘሮ ሮማን እንግዲህ እየተቀባበሩ ይገኛል ማለት ነው። ወይዘሮ ሮማንም እንግዲህ ለልጅ ስላደርገዋለሁ ልጅ በድህነት መኖር የለባትም ብላ እንግዲህ ይህን ነገር ለማድረግ ወይም ደግሞ ነጽናትን ለመበቀል አሁንም እየሮጠች ነው ማለት ነው። እንግዲህ የጽናት አባት ከቢሮ ተመልሶ ስራ ጀምሯል። ስለ ደንበኞቻቸው እያወሩ ነበርና በጣም እንደሚመልሷቸውና ያ ስራቸው እንደሚቀጥለው ተስፋ እየተደራረጉ ነበር፣ ልጅና አባት ማለት ነው። እንግዲህ ጽናትን፣ ባቢን አንቺ ትወጂዋለች እና አትርሹ ታረጉ ይቅር አድርግለት እያላት ነበር የጽናት አባት ማለት ነው። ያው እሷ እንግዲህ ለመጠንከር እየሞከረች ነው። ነገር ግን ደግሞ የሚጎዳ ሰው ያስታውቃል እና ከልቧ ወይም ደግሞ ከሁሉ ልቧ እንደተጎዳ ሲያየት ዝም ብሎ አባቷ ያው እንደተጎዳች ውስጧ እንደተጎዳ ተራርቷል ማለት ነው። አንቺ እኮ ባፍሽ እንደዚያ እያልሽ ነበር፣ ነገር ግን ከልብሽ ወዳጅ አይወጣም እያለት ነበር አባቷ ማለት ነው። ግርማ እንግዲህ ጽናትና ባቢ እንድታረቁ ይፈልጋል ማለት ነው። ያን ወረቀት እንግዲህ አምጥቶ ለጽናት ሲያሳያት እንግዲህ ባቢም አላረገዘችም፣ የናንችን ለመለየት የተጠቀመች ሴራ ነው። አላረገዘችም ሲላት በጣም ተደሰተች፣ ነገር ግን ደስታን ሳታጣጥም ቢሆንም ማርጣብኛል በሌ ላይ ብላ ጥላው ሄደች ማለት ነው። በጣም ነው ቁስሙ የተሰበረው። ብሌም መታ እያጠላናችው ነበር ሊያስታርቃችኋለሁ እያለችው ነበር ማለት ነው። ብሌ ያው ይታረቃሉ። ነገር ግን ጽናትም ደግሞ ያው ከሰራው አንጻር መጥፎ ስራን የሰራው ግን ደግሞ እሱም የሚያውቀው ጉዳይ የለውም። ምክንያቱም አቅዳበት ወስናበት ነው ራሄል ይህን ነገር ያደረገችው ማለት ነው። እና እንግዲህ ያሬድና ብሌንም ታርቀዋል። ያው ትክክለኛ ፍቅር ካለ አያስችልም። በጣም ደስ የሚል ልጆች ናቸው ሁለቱም አን ብሌንም ያሬድም እንዲሁም ደግሞ ያው ግፋፍታ ያስታረቀች ጽናት ጽናትና ብሌን ደስ የሚል ነገር የጓደኝነት ጥግ አላቸው። እንግዲህ የጽናት አባት ጽናትን እንድታረቁ እየገፋፋን ነው ወደ

ወደ መጥፎ ነገር ትልያለች፣ ወደ መጥፎ፣ ወደ መልካሙ ነገር ትልያለች። ወደ መጥፎ ነገር እንዴት ልጅ ተከትላ ትሄዳለች? እና ያው ገንዘብ አንዳንድ ጊዜ ይሸውዳል። ተጠቅማ አባት ያው ትጠቀምባታለች እንጂ ራሄል እሷ እንደሆነ አትመለስም። ከዚያ በኋላ እንግዲህ በስተመጨረሻ ምንድነው የተደረገው? የሆነ መረጃ ይዛ ያንን እንግዲህ መቀመጫው እንደምታስቀምጥ ነበር የተስማሙት። ማን ነው የብልህነት ማለት ነው። ያን ነገር አድርገዋል። ያስ የፎከረች ወጣች ማለት ነው። በስተመጨረሻ ግን የጽናት አባት ጽናትና ባቢ ራሄልን ያናገሯት ወደ ፖሊስ ጣቢያ ሲሄዱ እንግዲህ የጽናት አባት ደግሞ ድርጅቱ ጋር ብቻውን ነበርና እዛ እንግዲህ የራሄል ሰው መጥቶበት እንግዲህ በጣም ደንግጧል፣ ማለት ነው ጋሽ ግርማ። ራሄል እንግዲህ እዛ ሆና በብሌንነት ጋር ሆና በጣም እየተከታተለችው ነው ግርማ ማለት ነው። በጣም ያሳዝናል። አንዳንዱ ሰው ሸር ይሳካለታል። ምንም ቢታሰር ራሱ ጅናት ነው ራሱ ይሳካለታል። ሽ ግርማ እንግዲህ ወደ የምትርጁ ተመልሶ እንግዲህ ስራውን እያጣጣመ እያለ እንግዲህ ያው የገጠመው ባናቅም የሆነ ችግር ገጥሞታል ማለት ነው። ተኛ ሳዝናለ ሰው አንድ ጊዜ ይበዳ፣ ሁለ ጊዜ ይበዳ፣ ግን ስራ ለመበደል በጣም አልፎነት ነው ማለት ነው። ብቻ እንግዲህ ፀናት እስከ አባቷ ጋር ደስ ብሏታል፤ ደስታዋ ይቆያል።